1979 ዓ.ም የውሃ ምህንድስና ተቋም ሆኖ የተመሰረተው አርባ ምንጭ ዩኒቨርሲቲ በሀገራችን ከሚገኙ አንጋፋና ስመጥር ከፍተኛ የትምህርት ተቋማት መካከል አንዱ ነው። ዩኒቨርሲቲው በባለፉት የ40 ዓመታት ጉዞ ውስጥ ሀገራቸውን በተለያዩ ዘርፎች ማገልገል የቻሉ ከ84,000 በላይ ምሁራንን ማፍራት ችሏል። ዩኒቨርሲቲው ከመማር ማስተማር ስራው ባሻገር በምርምርና ማኅበረሰብ ጉድኝት ዘርፎችም በርካታ ተግባራትን እያከናወነ ሲሆን አሁን ላይ እንደ ሀገር የምርምር ዩኒቨርሲቲ ተብሎ ተለይቷል። በዚህም ተቋሙ በርካታ አዳዲስ የሪፎርም ስራዎችን እያከናወነ ሲሆን በምርምርና ማህበረሰብ ጉድኝት ዘርፍም በርካታ የሪፎርም ስራዎችን እያከናወነ ነው። እንግዲህ ዩኒቨርሲቲያችን የምርምር ዩኒቨርሲቲ እንዲሆኑ በተለዩት ስምንት ዩኒቨርሲቲዎች አንዱ ነው። እሱም ብቻ ሳይሆን አሁን ባለው ክልላዊ አደረጃጀት በደቡብ ኢትዮጵያ ክልል ካሉት አራት ዩኒቨርሲቲዎች ብቸኛ የምርምር ዩኒቨርሲቲ ሆኖም እየሰራ ይገኛል። እንግዲህ የምርምር ዩኒቨርሲቲ በጥንሰ ሀሳብ ምንድነው የሚባለው? ስሙ እንደሚያመለክተው ነው። ዝም ብለው ዩኒቨርሲቲ ብቻ ካልክ ከፍተኛ ትምህርት ተቋም ማለት ነው። እሱን ግን ከፊት የሆነ ስም ጭምር ስጠራው ከፍተኛ ትምህርት ተቋሙ ትኩረቱ በዚያ ልክ እንዲሄድ የሚያደርግ እንደማለት ነው። አሁን የምርምር ዩኒቨርሲቲ ስንል ምርምር ዋናው ተልዕኮ የሆነ ዩኒቨርሲቲ ማለት ነው። እየተቀናጁ ከዚህ የተለመደው በጣም የተበጣጠሰ ኢምፓክቱም እዚ የማይባል በጣም ትንንሽ ሪሰርቾች ናቸው። አሁን ግን የተቀናጀ ማልቲዲሲፕሊናሪ የሆነ አገራዊ ጉዳዮችን መዳሰስ የሚችል ማህበረሰባዊ ችግሮችን መፍታት የሚችል እውቀትን ማፍለቅ የሚችሉ ኢኖቬሽን ማምጣት የሚችሉ ምርምሮች በስፋት የሚካሄዱበት ዩኒቨርሲቲ ማለት ነው። እንግዲህ ይሄ ሲሆን፣ ሌሎችን ተልእኮዎችን ይሄኛው ስራ ይመራል ማለት ነው። ለምሳሌ የማህበረሰብ አገልግሎት ስራውን እንደዚሁ እንደከዚህ ቀደሙ ሳይሆን ምርምርን መነሻ ያደረጉ የማህበረሰብ አገልግሎት ስራዎች እንዲሆኑ ይጠበቃል። የምርምር ዩኒቨርሲቲ በመማር ማስተማሩ ድህረ ምረቃ ትምህርቱን ተቀዳሚ ያደረገ፣ በምርምሩ አገራዊ፣ ተቋማዊ፣ አካባቢዎች ችግሮችን መፍታት የሚችሉ የተቀናጁ ምርምሮችን የሚያካሂድ በአብዛኛው ጊዜ ተማሪዎቹ በክሪቲካል ቲንኪንግ ውስጥ ገብተው በስቴት ኦፍ አርት ታጅበው የተሻለ እውቀትና ፈጠራን እንዲያመጡ የሚያደርግ ዩኒቨርሲቲ ማለት ነው። ማህበረሰብ ጉድኝት ማለት ምን ማለት ነው? የከፍተኛ ትምህርት ተቋም የሚጠበቅበት ምንድን ነው? የእውቀት ሶርስ ነው። እውቀት ነው የሚያመነጨው። እውቀት ነው በብዛት የሚሰጠው እና የእውቀት ዘርፉን ለተማሪዎች ይሰጣል። ተማሪም በእውቀት ያበቃል። የእውቀት ዘርፉን በምርምር የህብረተሰቡን ችግር ለይቶ ምን ችግር እንዳለ በእውቀት ይደግፋል፣ ይለያል። ከዛ አንፃር ህብረተሰቡን ማገልገል ያለበት በእውቀት መሆን አለበት። በቻሪቲ ኢንካይንድ በገንዘብ ሳይሆን በትክክል በእውቀት የተደገፈ የማህበረሰብ አገልግሎት መስራት አለበት ተብሎ አጣጣፈሰች ነው ማለት ነው። ከዛ አንፃር የማህበረሰብ ጉድኝትን ስናስብ በፊት ዩኒቨርሲቲው ችግር አለ፣ ህብረተሰቡ ጋር ችግር አለ ብሎ ችግሩን ለይቶ። ብቻውን ሲደግፍ ነበር እና ያ እንደዛ እንዳይሆን ጉድኝቱን በጋራ የችግር ከተለየ በኋላ ህብረተሰቡን በማሳተፍ የማህበረሰብ ችግርን ለይቶ ያን ችግር መፍታት ነው፣ አቅጣጫ ይሰጣል። ከዛ አንጻር አርባ ምንጭ ዩኒቨርሲቲም የማህበረሰብ አገልግሎቱን የማህበረሰብ ጉድኝት አድርጎ ሰፊ ስራዎችን እየሰራ ይገኛል ማለት ነው። ማህበረሰቡን እያሳተፈ ራሱም ኢንቮልቭ የሆነ በእውቀት የደገፈ ስራዎችን እየሰራ ይገኛል። ትብብር ነው የምርምር መነሻ ነው። የፒኮ ዲንጋሞ ሃይድሮ ፓወር ፕሮጀክቱ መጀመሪያ ጥናቱ ምንድን ነው የለየው? ኦኬ የጋሞ አካባቢ ቶፖግራፊው ለዚህ ምቹ እንደሆነ ጥናቶቹ ያሳያሉ። ወደ አስር የሚደርሱ ወንዞች በዚህ መልክ ሊገደቡ እንደሚችሉ፣ ኃይል ሊያመነጩ እንደሚችሉ የሚያሳዩ ጥናቶች አሉ። እሱን መነሻ አድርጎ ነው እንግዲህ የማይጥሌ ወንዝ ፖቴንሻሉ የተሻለ ስለሆነ የተለየው። ያኔ ለማሳካት እንዴት ይቻላል? ኦኬ ወደ 10 ሚሊዮን 11 ሚሊዮን ተባለ መነሻ ላይ ትንሽ በገንዘብ ታሰበው፣ ግን ከዛ በላይ ቢሄድም ግን በዩኒቨርሲቲ አቅም ብቻ በመደበኛ በጀት ብቻ እንደማይሰራ ይታወቃል። ስለዚህ ፕሮጀክት መጻፍ፣ አብሮ መስራት፣ ከመስሩ ጋር መተባበር ያስፈልግ ነበርና በዚያ ፍለጋ ውስጥ እንግዲህ ክርስቲያን ኤይድ ከኛ ጋር አጋር ነው ከኛ ጋር ተባብሮ ያንን ፕሮጀክት ወደ መሬት አውርዶ አሁን ወደ አርባ ሃምሳ የሚደርሱ አባውራዎቹ የዚያ ፕሮጀክት ተጠቃሚ የሆኑት። ፕሮጀክቱ እንደ ፕሮጀክት ፓይለት መሆን የሚችል ነው። ዝም ብሎ ለህብረተሰቡ ኃይልን የሰጠ ፕሮጀክት ብቻ አይደለም። መማር ማስተማሩንም ፒኳድሮ ፓወር ቻፕተርን የሚያስተምር ሰው ክፍል ውስጥ ሆኖ አርባ ሃምሳ ደቂቃ ከሚያወራ እዛ ወስዶ ዲስ ኢስ ፒኳድሮ ፓወር ብትል ቲዎሪውን ከተግባር ጋር አስተሳስሮ የመዱን ሁኔታ የሚያሳይ ነው ከዚህ ከተፈጥሮ ጥበቃ ጋራ ታይዞ ያሉት ሰፊ ሰዎች ናቸው። ባይዘው እሱ ከተጀመረን ቆይቷል ለረዥም ጊዜ ነው። ኢምፓክቱን የሚያደርገው የአካባቢ ጥበቃ ነው። ከማንጣት አንጻር ምራባባ ወደጋ ያለው ወንዙ ምን ነው ጓጅፎ አልፎ ያለው ጀምሮ እዚህ እስከሚመጣ ድረስ የደን ጥበቃ እየተደረገ ነው። በፊት የነበረው የደን ሁኔታና አሁን ያለው ሁኔታ እንዲገመገም፣ ከሰል እንጨት፣ ለቀማ የተለያዩ የደን ጥበቃ መካኒዝሞች ነበሩ። እሱን አሁን በእኛ ጥበቃ እየተጠበቀ አካባቢው ወደ ቦታ እንዲመለስ እየተደረገ ያለው ትልቅ ለውጥ ነው የተደረገው። ሌላ ቤሬ ወንዝን ታውቁታላችሁ? ቤሬ አካባቢ ያለው ያገቱ በጣም የተጎዳ እና ወደ ተፋሰሱ ወደ አሞራው አይቅ የሚገባ የተፋሰስ እንትኑ በጣም ከባድ ነበረ። እሱም ከመከላከል አንጻር የተከላ ስራ ተከታታይ ሶስት ዓመት ተተክሎ ጥበቃ ተደረገ። ያ ቦታ አሁን ተመልሶ ወደ ቦታ ሲግኒፊካንት ለውጦች የሚታይበት። የችግኝ ጣቢያዎች ደግሞ ዝም ብለን አንድ ቦታ አላረግንም፣ በየወረዳው እንዲኖር አረግ እስከ ጎፋ ወደ ዘጠኝ አስር ችግኝ ጣቢያዎች አሉ። ይህን ችግኝ ጣቢያ የሚያፋሉትን እየደገፍ ሰዎችን እየቀጠር እንዲሰሩ አድርገን ችግኞቹ አፍልቶ ለህብረተሰቡ ሰው እያከፋፈላል። ይሄ ማለት ምንድን ነው? ከሚት ከአገራዊ አቅጣጫ አንፃር፣ የግሪነሪው አቅጣጫ ተከትሎ ህብረተሰቡ አካባቢን ተክሎ እንዲጠብቅ ከማድረግ አንፃር ትልቅ እንፋለ በዚህ ሩብ ዓመት ብቻ ወደ 500 ሺህ ዲሜትር አሳረፈ 1 ሚሊዮን ይሆናል። ይሄ ቀላል አይደለም። በሌላ መልኩ ብዙ ሰው ትኩረት የማይሰጠው የዚህ የጤና ጣቢያዎችና የትምህርት ቤቶች የሶላር ኤነርጂ እሱ ምርምርን መነሻ ያደረገ ነው። አሁን ከሳይሶላር አሶሲዬሽን ጋር በየአመቱ ይመጣሉ ብዙ ፈረንጆች። በዛ መሃል የናውሌጅ ሼር በስፋት ነው የሚደረገው ትሬኒንጎች ይሰጣሉ። ትሬኒንጎቹ ተሰጥተው እንዲሁ ሳይሆን የሚያበቁት በየአመቱ ኢንስቶል የሚደረጉ ፓናሎች ይመጣሉ። አሁን በዚህ ዓመትም ሁለት ፓናሎች፣ አንድ በጋማ ውስጥ፣ አንድ በጎፋ ውስጥ ኢንስቶል የምናደርጋቸው ነገሮች አሉ። ወደ 20 30 የሚደርሱ ፈረንጆች ከውጭ ይመጣሉ። ከእኛ ሰዎች ጋር ቁጭ ይላሉ። ትሬን ያደርጋሉ። ኢንስቶል ያደርጋሉ። ናውሌጅ ሼሪንግ እዚያ ውስጥ አለ ማለት ነው። እንግዲህ ይሄኛው እዚያ ውስጥ እዛ ገጠር ገጠራማ አካባቢ ላይ ሆኖ ሄዶ ኢንስቶል ሲደረግ ኃይል መስጠቱ ብቻ አይደለም። በዚያ ገጠር ማህበረሰብ ውስጥ እንዲህ አይነት የኢነርጂ ቴክኖሎጂ እንዳለም በትንሹ እያዩት ነው ማለት ነው። ስለዚህ ኤሌክትሪካል ዲፓርትመንት ስለ ሶላር ኤነርጂ ሲያስተምር ብዙ ነገር ከማውራት ይልቅ ይወስድና ቅርብ ላይ ካለው ከአንዱ ጋር ወስዶ ዲስ ኢዝ ሶላር ኤነርጂ ሲስተም ብሎ ቢያሳይ በጣም ግልጽ ነው የሚሆነው እና እነዚህ ባይዘወይ የዩኒቨርሲቲውን ፕሮፋይል በጣም መቀየር የሚችሉ በየት ዩኒቨርሲቲ እንደዚህ አይነት ነገሮች ብዙም የሉም። አርባ ስድስት የአገሎት ሰጪ ተቋማትን ወደ ሰላሳ ምናምን ጤና ጣቢያ እና ወደ ኦኔል ሀያ የሚደርስ ትምህርት ቤቶችን ሀያ አራት ሰዓት ከፀሐይ ብርሃን የሚመነጭ ኃይል እንዲያገኙ ማድረግ ማለት ትልቅ ደሊቨሪ ነው። በገንዘብ ሲታይም ኮስቱ በጣም ትልቅ ነው። በትብብር ነው የተሰራው። የፕሮጀክቱን ስልሳ ፐርሰንቱን የሸፈነው የውጭ መንግስት ነው። ቀሪውን ነው ዩኒቨርሲቲው ሸፍኖ ራኒንግ ኮስቱን ከራሱ አድርጎ ወደዛ ሄደውና እንደነዚህ አይነት ትብብሮቹ እንደ አብነት እንደ ምሳሌ የሚነሱ ናቸው። እኮ ሌላ ስራ የትምህርትን ጥራት ከማስጠበቅ አንጻር መንግስት እየሰራ ይገኛል። ዩኒቨርሲቲዎች በአካባቢ ያሉትን ትምህርት ቤቶችን እንዲንደግፍ እንደ አንድ ኬፒ አይ ተሰጥቶ እየተሰራ ነው እና በአካባቢያችን ያሉ ትምህርት ቤቶች ምን ደረጃ ላይ ያሉ የሚለውም ከትምህርት ጽፈት ቤቱ ጋር ከትምህርት መምሪያ ጋር ሆነን ስንሰራ ነበር። ከዛ ውስጥ የላብራቶሪ አጠቃቀም ሂደቱ እና የላብራቶሪ ደረጃው በጣም አስቸጋሪ ተነበረበት አንዳንድ ትምህርት ቤቶች ላብራቶሪያቸው እየተዘጋባቸው ኤክስፓይር የተደረጉ ኬሚካሎች አሉና እንዳትጠቀሙ አደጋ ይፈጥራል ብሎ የተወሰነ አካል አምጥቶ ያዘጉበት ሁኔታ ነበረ። እንደ ጨንጫ ትምህርት ቤትም ቢታዩ ወደ አስራ ሶስት አመት ላብራቶሪ ኬሚስትሪ እና ባዮሎጂን ሳይጠቀሙ የዘጉበት በሱ ምክንያት ሌሎች ኦፊሶች ራሱ የተዘጉ ዛ አካባቢ ያለ ሰው እዛ እንዳይደርስ ተብሎ የተከለከለበት ነበር። እንግዲህ ለመስራት እንደ ዩኒቨርሲቲ ፕሮጀክት ቀርጸን እኛ ወደ 10 ትምህርት ቤት የላብራቶሪ ችግር ያለባቸውን ለይተን እንዲሰራላችሁ ተደርጓል። በጣም የሚገርም ኬሚካሉ የተዘጋበት እንትም ሰዎቹ ሳይገባቸው ነው። ይዘል ይሄን ካልኩሎ እነሱ ያስቀመጡ እኛ እዛው ውስጥ ያለውን ባለሙያዎች መጥተን አየን። ኢንቨንተሪ ተሰራ። ከተሰራ በኋላ ኬሚካሉ መጠቀም እንደተለቀቀ እንደገና እንዳዲስ አደራጁ። ኬሚካሎቹ ወደ ቦታ መለሱ። ኢንቨንተሪን ሰሩ። አደረጃጀቱን አስተካከሉ። አጠቃቀሙ ማንዋል አዘጋጁ። ባለሙያዎችን ስልጠና ሰጡ። ከዛም በኋላ ወደ ስራ እንዲገቡ ተጠቀሙ። በእያንዳንዱ ትምህርት ቤት አንድ ነጥብ አምስት ሚሊዮን የሚያወጡ ንብረቶች ናቸው ወደ ስራ እና በዚህ ሁሉም ትምህርት ቤቶች ከኛ ትልቅ ምስጋና ነው ያቀረ ለዚህ ኬንቻ ምራበባያ ካምባ የተለያዩ ትምህርት ቤቶች ወደ ገረሴ ወደ ሰላምበር ወደ በሌላ መልኩ አሁን ይሄ በራነረስ ራን ረስ መነሳት ይችላል። አሁን ማህበራቱ ኢንተርፕራይዞች፣ እሱም ባይ ዘ ዌይ የሳይንስን መነሻ ያደረገ ዴቨሎፕመንት ፕሮጀክት ነው። ኦኬ ሙዝ ተበላ ሊጣስ ተጣለ። ለምን እዚህ ይጠላል ነው ከተማውን ከሚያቆሽ ይሄኛው ወደ ማዳበሪያነት ተቀይሮ ወደ መጣበት ቦታ ሄዶ እንዲያገለግል የሚል እሳቤ ነው። ሳይንቲፊክ ኮላቦሬቲቭ ፕሮጀክት ነው፣ እና በዚህ አጋጣሚ የስዊዘርላንድ መንግስትን በጣም ነው የምናመሰግነው። የቆየ ነው። አሁን እኛን ነው ማየት ቀልጽ፣ አምራች ማህበሩ የቆየ ነው። ላለፉት በርካታ ዓመታት በራሳቸው ባላቸው እውቀት ባላቸው የሰው ሀይል ነው ሲሰራ የነበረው። ይሄ ኮምፖስት ተርነሩ ከመጣ በኋላ የስራውን ፕሮፋይል ነው የቀየረው፣ ከሃንድ ሜድ ወደ መካናይዝድ እንዲሆን ነው ያደረገው። እና የማምረት አቅማቸው የኮምፖስቱ ጥራት የተሻለ እንዲሆን ከማደግም አንፃር እንደ ምሳሌ የሚጠቀስ ፕሮጀክትም ነው። ሙዝንም ቢሆን ባላቸው እውቀት ነው። ይሄ ሳይንስ ነው። ሙዝ በስል ጉልኮስ ነው የሚሆነው፣ ሳይበስል ስታርች ነው። ያ ስታርች ወደ ማቆየት እንዴት መሄድ ይቻላል የሚል ጽንስ ሀሳብ ነው እዛ ውስጥ ያለው እና በፀሐይ ያደርቃሉ በእጅ ይከትፋሉ፣ ብላብላ ሀንድ ሜድ የሆነ ስራ ነው የሚሰራው። ያንን አምስት ማሽን ስንሰጣቸው ወደ አነጥብ ሰባት ሚሊዮን አውትን ሳፖርት ስናደርጋቸው ፕሮፋይል ነው የቀየረው፣ በጥራትም በሌላ መልኩ በተመሳሳይ አሁን ለብርብር ኢንተርፕራይዝም ሪሰንትሊ ተገዝቶ የሚሰጣቸውእና የዚህ የኮምፖስተነሩ ስኬሊንግ አፕ ፕሮጀክት ሆኖ አሁንም በራነ ረስ የሚደገፍ ፕሮጀክት ስለሆነ እሱም እንደ አብነት መነሳት የሚችል ፕሮጀክት ነው። አይሲ አካባቢም አሁን በሁለተኛው ፌዝ የሚሰራው አብዛኛው ስራ የኢንተርቨንሽን ስራዎች ናቸው። ብዙ ትምህርት ቤቶች የአይሲቲ ድጋፍ አግኝተው የአይሲቲ ትምህርታቸውን በተሻለ ቁመና እውቀት እንዲማሩ የኖር ትምህርት ቤት 15 ኮምፒውተር መደገፍ ማለት ቀላል አይደለም። ሃይ ሌቭል የሆነ የኢንተርኔት አክሰስ ፖይንቶች ሁሉ ተገጥሞለት በዛ ልክ ሲሄድ ዋው ይሄ ትልቅ ትብብር ነው የሚያስብል ነገር ነው፣ እና በስድስቱም ፕሮጀክቶች ኢንተርቬንሽን አላቸው። እኛ አንደኛውን አይሲቲን ወሰድን እንጂ በስድስቱን ፕሮጀክቶች በዛ መልኩ የኢንተርቬንሽን ስራዎች በስፋት እየተሰሩ ስለሆነ የአይሱ ስራዎችን በአብነት የሚጠቅሙ ሌጋል ሰርቪስ ጋር ተያይዞ ያለው ምንድነው? የተለያዩ የሌጋል የህግ አገልግሎቶች ይሰጣሉ። የማማከር ስራ ይሰራል። ጠበቃ ሆኖ የመከራከር ስራ ይሰራል። ዶክመንት ዝግጅት አለ። አቅም ላጡ ለመከራከር የማይችሉ ገንዘብ የሌላቸውን በመደገፍ ሲሰራ የነበረ ለረጅሙ ጊዜ ትምህርት ቤት ባለሙያዎች ሲሰራ የነበረ ሰፊ ስራ ነው። ከዛ ጋራ ተያይዞ ከውጪ አጋር ድርጅቶች ጋራ በመሆን ተጻጽፎ ፕሮጀክት በመቅረጽ ወደ መጀመሪያ ዙር ወደ አስራ አምስት ማዕከላትን ከፈቱ። እዛ ላይ ባለሙያዎችን ቀጥረ ይሄን የሚሰሩ ባለሙያዎችን የደገፉ ተጨማሪ ድጋፍ ሲመጣ ወደ ሀያ አምስት ማዕከላት አሉ ነው። ደቡብ ኢትዮጵያ ውስጥ ዩኒፎርምሊ ዲስትሪቢዩተድ ነው። ኮንሰንትሬሽኑ ጋሞ ላይ ቢበዛም ወደ ደቡብ ኦሞ ድረስ እስከ መለኮዛ ድረስ ያለ ማዕከላት ናቸው። ወደ ሀያ አምስት ማዕከላት በህግ መማከር በህግ ሰርቪስ ዙሪያ ያለው ሰፊ ስራ ነውና ለዚህ ብዙ መቶ ሺህ የሚቆጠሩ ህብረተሰቡ ተጠቃሚ ይሆናል፣ የሆነም ይገኛል በየአመቱ እንደዛ ነው። ባለፈው ባጀት ዓመት ወደ ስልሳ ዘጠኝ ሺህ የሚሆኑ ህብረተሰብ ተጠቃሚ ይሆናል ከዚህ ሰርቪስ ማለት ነው። ይሄ ቀላል አይደለም። ወደ ብር ሲቀየር ወደ 3 ሚሊዮን የሚጠጋ የጠበቃ ክፍያ ፕሮፌሽናል ቢከፈል የሚያወጣ ነው ሲሰሩ የዶክመንት ዝግጅት እንደዛ ወደ ገንዘብ ቢቀየር ቀላል አይደለም፣ እና ወደ 3 ሚሊዮን የሚገመት ሀብት ነው የሚሰራ ነው ማለት ነው። እና በሱ ዙሪያም የተሰሩ ስራዎች አሁንም ተጠናክሮ ቀጥሏል። እሱም ብቻ አይደለም ቅድም ያነሳው መቶ አባወራዎችን ተጠቃሚ የሚያደርግ ቤት እየሰራን ያለው በህግ ትምህርት ቤት ነው። እና እነሱ ኢንሼት አድርጎ ኮላብሬት አድርጎ የሚያመጡትን ፕሮጀክቶችን ለህብረተሰቡ ጥቅም ላይ እንዲውል ከተደረገ ሲደረግ ቆይተዋል። አሁን ወደ ኒርሊ ወደ አርባ የደረሰውን መሰለኝ የእንጨት የእንሰት ማብሊያ ወፍጮቹ። እሱም በሌላ መልኩ ሲታይ ልዩ ዳይመንሽን ነው። እንሰት ኦርፓን የነበረውን ማርጂናላጅ የሆነ ክሮፕ ወደ ናሽናል ሊስት ኦፍ ክሮፕስ እንዲገባ ማድረግ እንደ ተቋም ይሄ ነው። ሪሰርቾቹ ኢኖቬሽኖቹ ፖሊሲን መቀየር እንዲችሉ ማስቻል ማለት ይሄ ነው። ይህም ብቻ አይደለም። በዓለም አቀፍ ባለፈው የተሸለምነው የጃፓን 19ኛ ኢንተርናሽናል አዋርድ በ2025 በቃ ቢግ አቺቭመንት እንደ ተቋም እንደ ኢትዮጵያ እንደ ሀገር ነው። ውድድሩ እንደ ኢትዮጵያ አርባ ምንጭ ዩኒቨርሲቲ እሱን አሸንፎ ሲሄድ የተወክል ነውም እንደ ተቋም ብቻ አይደለም። የዚህ የእንሰት ኢኖቬሽኑ በዚሁ መልኩ ትልቅ ቦታ የምንሰጠው አቺቭመንት ነው። አገራዊ ፖሊሲን እንዲለወጥ እንዲሻሻል ያደረገ ዓለም አቀፍ የተለያዩ እቁናዎችን እንደተቋምም እንደ ሳይንቲስትም እንድናገኝ ያደረገ ፕሮጀክት ስለሆነ እሱን በማንኛውም መድረክ አፋችን ሞልትን የምናወራው ነው። ኦቶኖሚ ስትሆን አሁን የአገልግሎት ዘርፌንም ሪፎርም ታደርጋለህ። ለኦቶኖሚ ግብዓት የሚሆኑ ላይ ፎከስ ታደርጋለህ ከዛ አንፃር አርባ ምንጭ ዩኒቨርሲቲን የኮሚኒቲ ዘርፉን ኮሚኒቲ ሰርቪስ ዘርፉን ከኦቶኖሚ ጋር የሚያገናኝ የሚሰራ ስራ ምንድን ነው? የኮንሰልታንሲ ስራ። የኮንሰልታንሲ ስራችን በፊት በጣም ጠባብ ቦታ ላይ ነበረች። ተወሰነ ቦታ ላይ ፎከስ አድርገ ተሰራ ነው። አሁን እሱን እያሳፋን እየሰራን ነው ማለት ነው። አሁን የኮንስትራክሽን ዘርፉን ኮንሰልት ማድረግ የውሃ ዘርፉን ኮንሰልት የማድረግ የጤና ዘርፉን ኮንሰልት ከማድረግ ሌሎች ዘርፎችንም እንደዛው ይዘን እንሄዳለን ብለን እቅድ ይዘን እየሰራን እንገኛለን። ላለፉት አመታት ገቢዎች እየሰበሰቡ ነበር እና ባለፈው በጀት ዓመት ወደ 7 ሚሊየን ኮንሰልታንሲ ገቢ ያደርገው በአጠቃላይ ከዛ ውስጥ የሚከፋፈሉ ፕሮፌሽናል የሚወጡ ወጪ ቢሆንም 30% ዩኒቨርሲቲ ያገኛል። ከዚህ ከ700 ከ700 ሚሊዮን 30% ለዩኒቨርሲቲ ያገኛልና ይሄን ብናሰፋው ከዛም በላይ ብዙ ገቢ ሊመጣ የሚችልበት ስራዎችን መስራት እንችላለን። ለምሳሌ ፎሬንሲክ እንዲያንድሮ ወደ እሳ ገባ የፎሬንሲክ ምርመራ በሀገር ደረጃ አንድ ቦታ ነው ያለው፣ በፌዴራል ፖሊሲ የሚመራው ይሄን የደቡብ ክልልን በሙሉ ኬዞችን ብንይዝ በአመት የሚገበገብ ቀላል ነው። ከደቡብ ፊቲ አካላት ጋር ተፈራርመን ካስቶዲያል ሴንተር ተሰጠን እዛ ላይ ያደራጀን ያን ያደራጀነውን ላብራቶሪ ጋር አገናኝተን የሳምፕል አወሳሰድና የሪዘልት አሰጣጥ ሰዓቱን ኦልሬዲ ያስቀምጠናል። አሁን ስራ ጀምረናል። ከዛ የሚመጣው ገቢ ትልቅ ኢምፓክት ነው። ሌሎችም እንደዛው እንዲሰሩ ከየዘርፋቸው እንዲሰሩ አድርጊ ያረጋል። ጤና ላይ የኮንሰልታንሲ ስራ ተንሰራቀና ማለት ነው። ከህግ አንጻር ህግና ኮ የፎረንሲክ ቢናገረ ህግ ትሉ በጣም ጥሩ እንትል ያመጣ ይችላል። ስለዚህ ይሄን እያሰፋን ብንሄድ ከኦቶኖሚ ጋር ታይዞ እንደ ማህበረሰብ አገልግሎት ለኦቶኖሚ ግባት የሚሆኑት ይሄ ዘርፍን ማጠናከር ነው የሚለውን ስራ እየሰራ ነው የሚገኘው ማለት ነው።